ሰላም ጤና ይስጥልን። ወደ ተመልካቾቻችን እንደምንቆያችሁልን፣ ዛሬ በአዲስ መረጃ ከናንተ ጋር ተገናኝተናል። ዛሬ ይዘንላችሁ የመጣነው መረጃ የኤግዚት ኤግዛም ለወደቃችሁ ተማሪዎች እና ዘንድሮ ለምትፈትኑ ተማሪዎች የትምህርት ሚኒስቴር አዲስ ነገር ይዞላችሁ መጥቷል። ይህን በዝርዝር የምናካፍላችሁ ይሆናል። ይህንን ቻናል ለመጀመሪያ ጊዜ እያያችሁ ያላችሁት ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ የደውል ምልክቷን በመንካት ሀሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ በማስቀመጥ ይህንን ቪዲዮ ደግሞ ላይክ አድርጋችሁ በመጀመር የዚህ ቻናል ቤተሰብና አባል መሆን ስላላችሁ ወደ መረጃው እንገባለን። አብራችሁን ቆዩ። ኤግዚት ኤግዛም ከዚህ በፊት 2015 ዓም ጀምሮ ይሰጥ 2015 ዓም ጀምሮ መሰጠት እንደተጀመረ ይታወቃል። በዚህም ኤግዚት ኤግዛም የማያልፉ ተማሪዎች ዲግሪ አይሰጣቸውም ነበር። አሁን ደግሞ አዲስ ነገር ትምህርት ሚኒስቴር ይዞላችሁ መጥቷል። ይህን በዝርዝር እንነግራችኋለን። የመውጫ ፈተና ወስደው ለወደቁ ተማሪዎች ስፔሻል ዲፕሎማ መሰጠት ሊጀምር ነው። የመውጫ ፈተና መሰጠት ከተጀመረ ሐምሌ 2015 ዓ ምት ጀምሮ ፈተና ወስደው ማለፍ ላልቻሉ ተፈታኞች ስፔሻል ዶክሜንት ሊሰጥ መሆኑን ዛሬ ተገልጿል። ፈተናው ለወደቁ እጩ ተመራቂዎች ልዩ ዲፕሎማ ሰርተፊኬት በቅርቡ መሰጠት እንደሚጀምር የኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ህብረት አረጋግጧል። ህብረቱ ከትምህርት ሚኒስቴር አመራሮች ጋር ያደረገው ተከታታይ ውይይት ተከትሎ ውሳኔ ላይ መድረሱ ተናግረዋሉ። ተማሪዎች ስራ እየሰሩ በማንኛውም ጊዜ መውጫ ፈተና በድጋሚ ለመውሰድ የሚችሉበት እድል ክፍት መሆኑንም ህብረቱ ገልጿል። ፈተናውን ወስደው የሚያልፉ ተፈታኞች የማያልፉ ተፈታኞች በስፔሻል ዶክሜንት ምትክ ዲግሪ ይሰጣቸዋል። ፈተናውን ወስደው ለሚያልፉ ተማሪዎች በስፔሻል ምትክ በስፔሻል ዶክመንት ምትክ ዲግሪ ይሰጣቸዋል። ስፔሻል ዲፕሎማ የደሞዝ ስኬል እንደሚወጣለትም የትምህርት ሚኒስቴር ጋር ተወያይተዋል የተማሪ ህብረቶች። ይህም ማለት ምን ማለት ነው? ፈተና ማታልፉ ተማሪዎች ስፔሻል፣ ከዚህም በፊት የወደቃችሁ ተማሪዎች የምልትሆኑ ትችላላችሁ። ከዚህም በኋላ የምትወድቁ ተማሪዎች የዲግሪ በሚሰጣችሁበት እንትን ስፔሻል ዶክሜንት ይሰጣቸዋል። ይህ ማለት ነው። ዲግሪ ቀጥታ ተመርቃችሁ ጨርሱ ዲግሪ ሰጥ የነበረውን አሁን እስከዛ ድረስ ድጋሚ መፈተን ስላላችሁ ዕድልም አላችሁ። እስከዛ ድረስ ግን ስራ እየሰራችሁ ስፔሻል ዲፕሎማ ይዛችሁ፣ እሱም የደሞዝ ስኬል ይወጣለታል። በዛ መሰረት ስራ እየሰራችሁ ፈተናም ሲደርስ ደግሞ ፈተናውን መፈተን ስላላችሁ እስከዛ ድረስ ግን ስራ እየሰራችሁ መጠባበቅ ስላላችሁ ይህንንም ደግሞ ስፔሻል ዶክሜንት ዲፕሎማ ይሰጣቸዋል። በዛም መሰረት እናንተ ስራችሁን መስራት ትችላላችሁ ማለት ነው። ዘንድሮ ተማሪዎችም ይህንን ከዚህ በፊት እንደዚህ በነፃ ያላችሁ ባዶ እጃችሁን ያላችሁ አሁን ይሄ ለእናንተ መልካም እድል ነው። ይህንን እድል እንድትጠቀሙ ትምህርት ሚኒስትር አሪፍ እድል ይዞላችሁ መጥቷል። የዘንድሮ ተማሪዎችም ይሄንን አውቃችሁ ፈተናችሁን በጥሩ ሁኔታ እንድታነቡ ዝግጅት እንድታደርጉ ጥሪ እናስተላልፋለን። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ